የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬድዋ ቴሌቪዥን ነው። አሸዋ ሜዳ ነው። የተነቃቸው ዘውገቦች ራ በዳኝነት ህይወቱ፣ ሌሎች ይከብዳቸዋል የተባሉ ጨዋታዎች መርቷል። ከዕድሜያቸው ውስጥ አርባ ሶስት አመቱን በስፖርት አርባ ዓመቱን በእጅኳስ ስፖርት አሳልፈዋል። እንዴት ተሸነፍን እንዴ? ጎልገባብን ነው። የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስሰራው ቻሌንጆችን መቋቋም ግድ ከሕዝቡ ጋር እንድንታወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። እንደ ድሬድዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ሰላም ለእናንተ ይሁን። ይህ የድሬድዋ ቴሌቪዥን አሸዋ ሜዳ ነው። አሸዋ ሜዳ ባሳለፍነው ሳምንት ከሰለሞን ኃይሌ ቀጬ ጋር ቆንጆ ቆይታ አድርገናል፣ አይደለ? ዛሬ ደግሞ እንቀጥልና ወደ አሰልጣኝነትና ስለማይረሳው የዳሽን ቤት በስፋት እናወራለን፣ እንቀጥላለን። ቀጬ በሳለፍነው ሳምንት ቆንጆ ነገር አውርተናል። እንደው ዛሬ ቆይታችን በዚህ እንጀምር። ቀጬ ጃኬት ነገር መልበስ ይወዳል፣ ይሄ ወፈር ያለ ነገር፣ አቦ ይባቦ ተጫዋቾች እባክህ ምንድን ለምንድን ነው እኔ ያው በተፈጥሮ የእውነት ልገራለህ። አይደለም አሁን እንደዚህ ቲሸርት አሁን ፍቃዱ እንደዚህ ቲሸርት ያረካል አይደለም አዎ፣ ቀለል ነው አይደለ እኔ ደግሞ ይሁን እንደዚህ ለብሼ እንደዚህ ሳረክ ለእኔ ሳትፋክሽን ነው የሚሰጥ፣ ደስ ይለኛል። አሁን ትዚ ሞክ ነው ሞክሪ ትዚ ይለኛል ምንድን ነው አንተ ይለኛል፣ ይህን ጃኬት ደርበ አታውልቅም ይሄን ይለኛል። ስለዚህ አሁን እኮ ጃኬት ብዙ ጊዜ ስለምትለብስ ለብስ አሬ፣ የበረሃ በለ እንዳያስከለክለን ይላል ነው፣ ይሄ የበረሃ እንዳያስከለክለን ይላል አሬ፣ ደግሞ ይሄ ደስ ይለኛል። እኔ አሁን እንደዚህ በቃ ይሄ በቃ ለምዶብኛል። ሞክረው ምንድን ነው ያለ። ማን ነው አሰልጣኙ? ማን ነው ኮሚቴው? ማን ነው አንተ ማን አድርጌ? ምርጥ ላይ ስንመረጥ ገላሽ ያለ እሱ አለ እነሱ ቲሸርት ለብሰው እንደዚህ ነው ቆሞ። እኔ ደግሞ ኮቴን ግጥም አገኝ ሲል ይስቃሉ። አሁን ደግሞ ይስቃሉ። ጌታውንም ነበረ ጌታውን፣ አጭሩ ጌታውን ነው ብሎ እዚህ ነበር። እዚህ ነበር፣ ያን ጊዜ እዚህ ነበር። እኛ ከዛ ስልጠና ውስጥ ገባና ያው እንትን እያልን ነው። ከዛ በአሰልጣኝነት ስጀምር ከዚህ አድርጋ ቁጥሩ ቀረቤታ አለ ይባላል። አው እንዴት መሰለህ መጀመሪያ እኔ ከፕሮጀክት ነው አሰለጣጠን ያው ከሰፈር ጀመርኩኝ። እሺ ከልጆች ማሰልጠን ጀመርኩኝ። ከዛ ፕሮጀክት ፕሮጀክት እያሰለጠንኩኝ እያለ ቀስ እያልኩ ፕሮጀክቱን ምርጥም ሰጡኝ። ሰባት ልጅ ያስመረኩኝ ብያለ ዘጠና ላይ ለዋንጫ ሁሉ ቀረብኩኝ። እኔ ዋና አሰልጣኝ፣ ምክትል ጌቷ አየለ ነበረ። አሁን ገባ። የኢትዮጵያ ደግሞ ቴክኒክ ዳይሬክተሩ ደግሞ ሞክሪ ያሸበር ነበረ። አሁን ገብተዋል። እያሰለጠንኩ እያለ ሰባት ልጅ አግላል አለ፣ ተማም አለ፣ ወገኔ አለ፣ ማኑ ደግሞ በረኛው ሳምሶን አለ አሁን ገባ እነ በቀለ እነ ምናምን ሰባቱን አስመርጬ ላኩኝ የጋዜ ቡድን የሀገር ቡድን ሲሄድ እንግዲህ ፌርሚ ቆርጬላቸው አዩቤ አለ አዩቤ ሞያ ማህበር ፕሬዚዳንት ነበረ ለሰባቱ ፌርሚ ቆርጬ ላኳቸው ያወጣቸው ያወጣቸው አልኳቸው ራስ ያደርሳል እንጂ አይዋጋም አልኳቸው ከመካከላቸው ብቃት ያው ዚያዶ እንትን አግላል አልወጣና እዛው ቀረ እነሱ ተመለሱ ያው ፌርሚ ኔ በነፃ ሁለት ደርሶ መልስ ነው የቆረኩላቸው። አዩቤ ጋር ገብቼ ደስ ብሎት በቃ በፈረንሳይኛ ነው ምን ያው ትኬቱ፣ አዎ፣ ድሮ አስተላለፍ ፈርማሲዮን የሚባለው ፈርማሲዮ ነው። አዎ፣ አዎ። አሁን እሱን ቆረጥኩና ፌርሚ ቆረጥኩላቸውና ትኬት ሰጠዋቸው ሄዱ፣ ደርሶ መርስ። እዛ ሻምበራ አረፉና ትሬን ጀመሩ። ያለፈ አለፈ። ኢትዮጵያ ቡድን ነው በቃ። እኔ ከዚህ የኔ ታርጌት ይሄ ነው፣ ሆነት ነው። አንድ ልጅም መስጠት ሰባት ልጅ ልኬ፣ ከሰባቱ አንዱ ነግሬያቸዋለሁ። መጀመሪያም አካል ብቃት ላይ ነው የሚያመዝነው ሰውየው እኔ ስልጠና እኔ ሰጥቶኛል እሱ። አዎ ዚያድ ሰጥቶኝ ዚያድ ጠርቶኝ ዚያድ ጋር አሰራ ዚያድ ጋር እየሰራው እያለ ስልጠና ነበር። የሳምንት የፕሪሚየር ሊግ ተብሎ በጋዛያቱ አማካኝ ነው። አዎ እና ሌላ አንድ ደሞ አዜብ የምትባል ዶክተር አዜብ እና እንደ ቡልጋሪያ ደግሞ ሳይኮሎጂ እና እንደ ሕክምና ደግሞ ዶክተር አሸብር እሱ ለሰባት ቀን ስልጠና ተብሎ እዛ ታድሶ ተብሎ ሲባል ቀጬ ይሄድ አለ። ዚያድ ጠራኝ ሄድኩኝ እዛ ሄድኩኝና ስልጠናውን እዛ ያው በሰዓት ሰዓት ነው የሚሰጠን ስልጠና። ህክምና ተወስዳለ ዶክተር አሸብሬ ይመጣል። እዛ ገርቶ ይመጣል። አስተርጓሚ አለ በፈረንሳይ በአማርኛ። እዛ ቡርጋሊያ ደግሞ ሳይኮሎጂ አለ። እሱም ስልጠና ፕሪሚየር ሊግ ተብሎ ሳምንት ወስጄ መጣው። ስመጣ እዚህ ዚያድ እና እሱ በከሬ እየጠበቁ ነበረ። ደስ አላቸው። በቃ ለዚህ ነው በባቡር ቤት እ ሶስተኛ አሰልጣኝ ነበር። ሶስተኛ ለአስር ዓመት አብረን የሰራ ማሙሽ ቡድመሪ ነበር አሁን የዚያ ትሬኒንግ የሚያሰራው ትሬን ቁጭ ብዬ ሲያስተምርንም ክላስም ፕሪማይ ሲያስተምር ቁጭ ብዬ እንደዚህ ነበር፣ ፊት ነበር የምቀመጠው ትምህርት ቤት በለው በቃ ስፖርት በቃ አናቶሚክ ነው። በቃ ቁጭ ብለ በደንቡ ያስተምራል፣ ፊትነስ የሚያሰራል፣ ጋራ ሸንተር ቡድንም አይቶ እንዴት በቃ ደግሞ ሀሳብ ደግሞ ከሁሉም ሀሳብ ይቀበላል። አሁን ገባ ጥሩ ፊት ነበር ለአምስት ዓመት እኮ ከፕሬሚየር ሊግ ውስጥ አስር ዓመት ሙሉ ሳይወጣ አምስተኛ ነበረ። በኢትዮጵያ በኢትዮጵያ አምስተኛ በክልል አንደኛ ነበረ፣ እሱ የሚያሰራው ቡድን ግን ቀጬ፣ ዝም ብዬሽ ሳስብ ከባቡር ጋር ያለ ነገር በጣም አዎ፣ ረጅም ጊዜ ቆየሁበት በሰራተኛ ቡድን በምንም በብዙም ነገር ግድማ ጥንቅሽ አብረን ብዙ እንትን አለን እና የሚያሰራው ትሬኒንግ የዛን ጊዜ ደግሞ አታምነኝም፣ አንድ ልጅ ነበረ ከክልል ያመጣው ዚያድ አንድ ጊዜ ትዝ ይለኛል። ተጫዋች ይምጣ ተብሎ ከአዲስ አበባ ፍርጎ ሙሉ መጣ። ቦታው ብሬ ነው ይላል። ሁለት ላይ ትዝ ይለኛል እኮ ሻምበር አሰረፏቸው። ከክልል ይምጡ ተብሎ እድል ይሰጥ ተብሎ አሁን ትዝ ይለኛል ሲል አንድ የሆነ ግራኝ ልጅ የሚጫወተው ቱሳ የሚሉት ልጅ አለ፣ ጥቁር ልጅ፣ ግራኝ አወቀው። ግራኝ ልጅ ዘጠና ፕሪሚየር ሊግ ስገቡ እሱ ልጅ ብቻ ኳሊቲ ሆኖ ተገኘ። ሌላው አጠቃላይ ወደ አገሩ ተሸኘ፣ በባቡር ተመለሰ እና ልጆች አሉ። ልጆች አሉ የሚያሰራው የሚያሰራው ስራ የዛን ጊዜ እሱ ያኔ የሚያሰራው ስራ ጋራ እና ሸዋ፣ ይሄ ጋራ እና ሸዋ መኪና እዛ ይቆማል። እኔ አዲስ ከተማ ስለምማር መድሀኒዓለም ጋሽ መምህ ተስፋዬ ሜዳ ላይ ይቆማል አቶቢስ አቻ ፉቲንግ ፍቃዱ። ልክ አትረሳም አይደለም? አስታውሳለሁ። ፉቲንግ አሁን በጠዋት ይነሳል። እኔም አለው በከሬም አለ እሱ አለ እሱ እናሰራለን በደምብ ባርገተ ልጆቹን አሰርቶ እኛ ቆሞ መልከት ነው እሱ ነው፣ በቃ ያ አቶ ቢሳቹ እኮ ግቢ ቆሞ ግቢ ቆማል። እስከ አሁን ሰርቻው አለው እዚህ አሸዋ አሁን አታምነኝ። የሚያሰራው በጣም ካዳ በኢትዮጵያ አምስተኛ ነበር የምንወጣው ከክልል አንደኛ እሱ ደግሞ ብሔራዊ ቡድን ተጠርቶ የብሔራዊ ቡድን አሰልጣኝ ቆሞ ነበር። ብሔራዊ ቡድን ሲጠራ ለእኔና ለበከሬ በከሬ ዋና ይሆናል፣ እኔ አኔ ምክትል እሆናለሁ። አደር አንቀጬ እያለ ቡድን መሪ ማሙች ነው። ወጥረን ይዘን ያ ሲስተም ሳይበላሽ እናስረክበዋለን። ጠንካራ ብሔራዊ ቡድን ብዙ ነገር ሊያሰራ ይችላል። ከዛ እንደዛ እያልክ ያንተ የቀጬ ብዙ ሕይወት ከእግር ኳሱ ጋር በተያያዘ ስለ ዳሽን ቡድን ማውራት አለብን። ምክንያቱም በጣም ዳሽን መ መሰረትከው እንዴት ነው ያውራ። ዳሽን እንዴት መሰለ የመሰረትኩት? እንደዚሁ ቁጭ ብዬ፣ አንድ በቀለጭቼ የሚባል ነበረ አየር ኃይል ተባሮ፣ እኔ ራሴ እንደዚሁ ነደፍኝ። በቃ አንደኛ ዲቪዥን መግባት አለብኝ። እግር ኳስ ፌዴሬሽን የተመሰረተው ባይዘው ወይ፣ በእኛ ነው። እኛን ነው የመሰረት ነው። እሺ፣ እግር ኳስ ፌዴሬሽን አሁን የምታየው። ከዛ በኋላ መኮንን ደስታለህ ጊዜ እኛን ነው የመሰረት ነው። እግር ኳስ ፌዴሬሽን ተብሎ እኮ ዳሽ በቡድን ተባለ። ዳሽ ቡድን ያው አንደኛም ቦርድ ነን። እኔም ገባው ምርጫው ላይ እኛ ነበርን። መኮንንም መረጥነው አይደለም ኮን ምመረጥ ነው። ከዛ በኋላ ያው አብረን እየሰራን እያለ እ አይደል እሺ። አብረን እየሰራን እያለ እሱ እንደኔ ከዛ ወረቀት አስገብቼ ቡሩን 25 ቀን ቆለም በኋላ ወረቀት አስገባውና ዘጋው በቃ እሺ። ከዛ ዳሽን ነው ያስከው፣ ዳሽን ያስኩ። ዳሽን እየሰራው እያለ በጥሩ ሁኔታ ላይ ያው ፕሮጀክት አሰለጥን ነበረ። ጋቸሬጋ አዎ፣ ፕሮጀክት ስልጠና ተባለ። ፕሮጀክት ስልጠና ሲመጣ የሚሰጠኛውን አድቫንቴጁ ምንድነው? ክለብ ስላለኝ ስልጠና ክሬዲት፣ የመጀመሪያው ክሬዲቱ እኔ ነኝ። አዎ ስልጠና ይሰጣል የዛን ጊዜ ስልጠና ስትወስድ ቀላል አይደለም። የሚሰጠ ስለ ማኔጅ ይሰጣል ስለ ሜዲሲን ይሰጣል ሕክምና ዶክተር አሸብር ነበር መቶ የሚያስተምረን። አሁን ገባ አስተዳደር ይሰጣል። ይሄን ሁሉ ሲወስድ እኔ አሁን ሌሎች አወስዱም እኔ ወስዳለሁ ገባለሁ ምንም እንትን ዶክተር የወስዳ ጌታቸው በኋላ ላይ እሱ ደግሞ አትሌት ምናምን ነገር እያለ አሁን እየሰራው እያለ ሶስት አመት ነው አራት አመት ከሰራው በኋላ ብቻ ብቻይን ሰው እንደሚያስፈልገኝ አወቅኩኝ። ነገሮች እያደጉ መጣ ነገሮች እያደጉ መጣ። እኛም ወደ ሲስተም ውስጥ ገባ። በዛን ጊዜ ጨርቃ ጨር ባቡር፣ ናምን አለ፣ ህንፃ አለ፣ ፖሊስ አለ፣ ምን አለ። ክለቦቹ እያደጉ ሲመጡ የእኔ ብቻዬን መሆን ሁለት ዓመት ሶስት ዓመት አየው፣ ሰው መጨመር አለብኝ። ያ አሁን ዶክተር ሲያልፍ አይቸው አሸዋ ውስጥ ዶክተር ጌታቸው ማለት ዶክተር ጌታቸው ና ብዬ ጠራሁት። ና ከኔ ጋር ስራ ባካቡት፣ ያኛው ሰውዬ ተናደደ። አብሮኛለሁ እኔ ደግሞ እንዴ የተጫወተ ሰው ነው የደከመ ሰው ነው የአብሩን ቢሰራ የተሻለ ስራ እንሰራለን፣ ከአንድ ሁለት ይሻላል፣ ሙያው ነው ብዬ አስጠጋሁት። አብረን እየሰራን እያለ ሁኔታዎቹን እሱ ጌታቸው ተሙ ትንሽ እንትን ነገር ነው፣ ሲስተሙ ገና ነበረ። ሲስተሙ ውስጥ አስገባሁት አይዞ በርታ እያልኩት፣ ወገሻ ሁሉ አለው ዛን ጊዜ ወገሻ ሁሉ እኔ ነው ወገሻ የምሆነው። አሰልጣኝ ሆናለ ወገሻ መሆናለሁ ሁ እሱ የቡድን መሪ ነው የሚሆነው፣ የቡድን መሪ ነው የምፈልገው ይለኛል። የወጌሻ እንደ እንትን ነገር ነው የሚያዩ እኔ ደግሞ ሕክምና ሙልቃ ቀይ መስቀል እየሄድኩ እየወሰድኩ ልጆቹ ምን እያልኩኝ አላደንም፣ በቦርሳ እያያዝኩኝ ውሃ ደግሞ በቢጫው ሚካ አላደንም። ትልቁ በሱ ታውቃለህ፣ ታስታውሳለሁ፣ ታስታውሳለ፣ አንተም ነበር። አስር አስር ብር ደግሞ ሲወጡ ብዬ ራት መቢያ ብዬ አዘጋጃለሁ። ልጆቹ አውስ ዱር ጭፍራቸው አንዳንዶች፣ አንዳንዴ በሱ አለ በሱ ቤት ውስጥ አስፈጫለሁ። ጌታቸው አለው ጎርጊስ ነብሱ ምናምን እና ኪንታል ያስፈጭልኛል በኪንታላስ እየበጠበጥኩኝ በትሬኒንግ ላይ ደግዜ የጠበቃቸዋለሁ እሱን ይጠጣሉ። ለጥሩም ብያሉ ናም ብያሉ ነታለ። በቃ ኳስ ጨዋታ ፍቅር ነው እንጂ ገንዘብ የለም። ቻንድርስ ሄጄ ደግሞ ከዛ ሄደ እናመጣለን መነው ይሄ ፍሪምባ ጮጓራ ምናምን አስራ አምስት ብር ነው ሙሉ ከረጢት ሙሉ ሾኮና ሾኮና መጣለ። እሱ ቀቅዬ ምን ብዬ በዳቦ አርግቼ አበላለሁ። ልጆቹን ደስተኛ ያደርጋለሁ። ገባ ቃየ በቃ እንዲጫወቱ ከዛ እኛ ስልጠናም እየታገልን ምን እያልን ጥሩ ሲስተም ውስጥ ገባ። ምን ይባላል? እንደውም ከዛ ወቅት ጉዳት አልባ የሆነ የትኛውም ወንድ ቀጭ ጋ ቦታ ያጣል። ምንም ነገር እኛ ጋ መጥቶ እኔ አሁን ትልቁ ነገር ማምኖ ምንደ በትሬኒንግ አምናለ። እኔ ጋ ምንም ጤነኛ ዜጋ የሆነ ተጫዋች ትሬኒንግ ከሰራ ይገባል። አሁን አንድ ጊዜ የተወሰኑ ሰዎች እ ሲቀሩብኝ ይላንጀባ ለምናምን የሚገቡ መሰላቸው እኔ ጋር ይገቡ። የማይሆን ሰው አስገባለሁ ይሸነፍላቸዋለሁ። እኛ ይሄ ቡድኑ ዜጋ ለማፍራት ነው እንጂ ለመቅረጽ ነው እንጂ ለዋንጫ አይደለም እላቸዋለሁ። እኔ እንዲያውም እኮ አንዳንዴ ድሬዳዋ ፖሊስ ኮሚሽን አንተ ማመስገን አለበት ብዬ አስባለሁ። አንድ ወቅት ድሬዳዋ ፖሊስ ኮሚሽን ሰራዊት ሲመለምል ያንተ ወጣት ነው እንዳለ አጠቃላይ እኔ ወጣት ሰጥተዋቸው እኔ ፈርሜ አሁን ኮሚሽነር ኮማንደሩ ምናምን ናቸው እነ ደረጀ እና ብያ ነጀማል ወይም ማዕረጋቸውን አይቼም እነሱም ደግሞ ሲያዩ በጣም ይደሰታሉ። የግድግዳ ሰዓት ነው ያመጡልኝ ቤቴ ሲገቡ ደስተው አዋተው በቀይ ደስታቸው ደስታ ደግሞ ሰለሞን ቱብሪ ጎበዝ ነው ወሰዳቸው። እኔም ጋ ሰርተዋል፣ እሱም ጋ በደንብ አሰራቸው። ጥሩ ሆኑ። አሁን ገባ እኛ ሁሌ እንናገራለን። ስራ ይስራው ስፖርት ሲባል ስራ ይፈልጋል፣ ጠንከር ያለ ስራ ይፈልጋል። ለምን አንድ ጊዜ የተከሰስከው? አንድ ጊዜ ያው ዳሽን ተብሎ ዳሽን ተራራ ብለው ለምን ዳሽን አልካ? ነው እኔ ዳሽን አላልኩም አልኳቸው። ማን ከሰሰ? ዳሽን ባንክ ነው። እሺ፣ እኔ ዳሽን አላልኩም፣ ዳሽን ተራራ ነው ያልኳቸው አልኳቸው። ምን አገባለሁ? ለምን ትሩ አሳብ እነሱ እንትን ያሉት እንደ በስማችን በስም መነገድ አይቻልማ። ማስተዋወቅ አለብህ ገባህ። አንድ ነገር ጠይቅ ደግሞ ብዙ ይሸነፋል፣ ጎል ይገባል። እኔ ለምሳሌ የዛን ጊዜ ጎል አሁን ሲገባ አሁን ሰው እንደሌላ ነገር ነው የሚያውቀው። እኛ ፉትቦሉን ያ አሁን እኛ ያቆየነው ነገር ነው። አሁን መሰረታዊ እንደዚህ ሆኖ ገባ። እኛ የዛን ጊዜ ትግል ነበር ያደረግ ነው የድሬዷ ፉትቦል እንዳይወድቅ አሁን ገባ። ብዙ መስዋዕትን ነው ራሳችን የከፈልነው። ከዲርም ይሄ የአስተዳደር የምታየው ለጋሬ ቡድን መሪ ነበር። አዎ አዎ፣ ይላል። አልደብቅም፣ አዎ አዎ፣ ከእኛ ጋር አብሮ ብዙ መስዋዕት እናከፍሏል፣ ይሄን ስፖርት እንዳይወድቅ ብሎ እሱ የቡድን መሪ ይዛ ነበረ። እኛ ደግሞ እዛ ስናሰለጥን እንዳይወድቅ ብዙ ታገልን። አሁን ይሄው ምንም በሌለበት ሰዓት ነው እንግዲህ። እዛ ጊዜ እሱም ጋር ገንዘብ የለም፣ እኛም ጋር ገንዘብ የለም፣ ምንም ገንዘብ የለም። ግን ባንኩ እንዴት ነው የከሰሰ? ደብዳቤ ምናምን ጽፎ በዛ ሳ ላይ ድካም ነው የዛን ጊዜ። አሁን ምንድን ነው ስፖርት ውስጥ ሁሉ ማዕከሉ ውስጥ የተሰበሰቡት ሰዎች ባይዘው ወይ ልንገራል አይደለም፣ የጥቅም ሰዎች አይደሉም። ስፖርትን የስፖርት ፍቅር ያላቸው ሰዎች እኔ አሁን ባቡር ሶስተኛ አሰልጣኝ ሆኜ ሳሰልጥ መቶ ብር ነበረ ደሞዝ። ዚያዳ አንድ ሺህ ብር ነበር። በከሬ አምስት መቶ ነበር። ማሙሽ በነፃ ነበረ። ቡድን መርዬ የት ይከፈላል? እንግዲህ ወቅት ነው፣ ጊዜ ነው። ዲቪዚዮን ላይ ለምሳሌ ቀጬ ቡድን ዳሽን እውነት ለመናገር ዳሽን ብዙ ሰው የሚያየው ሜዳ ላይ ያለውን ብቻ ሳይሆን የአንተን ነገር ለማየት ነው። አሁን ይሉኛል ስድስት ገብቶበት እንኳን ጎበዝ፣ እንደ ስድስት የገባበት ቡድኑ ይባላል። ስፖርተኛ ምንም ያጥፋ፣ ምንም ይድከም፣ ምንም ያበላሽ፣ ምንም ቡድኑ ውሃ የሚግባበት ስፖርተኛን ገንዘብ ከምትሰጠው ይልቅ አይዞ ከምትለው ይበልጣል። እኛ ተጫውቶን ያሳለፍን ሰዎች ነና እናውቋለን ሲስተሙ በብዙ አሰልጣኝ ሰልጥነናል። ገባ ጌታቸው ወልድ አሰልጥኖኛል። ቡኒ አሰልጥኖኛል። ሞክሪ አሸበር አሰልጥኖኛል። ስንታዩ ያሰልጥኖኛል። ሲዳሙ አሰልጥኖኛል። ነጋሴ ያሰልጥኖኛል። ይሄ ከትምህርት በላይ ኮርስ ከመውሰድ ሌላ እናቶ ሲሳይ ፕሮፌሰር አወካቸው አለ እነ ጌታውን፣ መንግስት ወርቁም ስልጠና ሰጥቶኛል። ኦኬ እንግዲህ ደርሰህበታል። ገባ እነዚህ እነዚህ ነገሮች ሰዎች ሁሉ ምን እንደሚያሰምሩ ሳይኮሎጂ ጋር አላውቀዋለሁ። ታዲያ ማሊያ ምናምን ማነው የሚሸፍንልኝ? በቃ እኔ ራሴም ደግሞ የዛን ጊዜ መደብርም ነበረኝ ዳቦ ቤትም ነበረኝ፣ ከራሴም ገዛለሁ። እርዳታ እኮ ሰው እኮ ያኔ ስጠይቅ እኮ አስር ብር እንደሚሰጠቃለ አስር ብር ነው የሚሰጥ ትልቅ አሁን አሩን ዳቦ ስትሄድ መቶ ብር ነው የሚሰጥህ ምን ባልዩነት አለው? ገንዘቡ ራሱ የዛን ጊዜ ከባ። ስለዚህ እኛ አሁን ገንዘብ አይደለም ያኔ እኮ የሚታየው ፈቃዱ ማሊያ ሲታወጡ እኔ እዛው ሰብቤ እዛው ነበረ ራሴ ነው አስሬ አስሬ እንግዲህ እዛ ትልቅ ቡድን ውስጥ ሆኖ ያሳለፍኩት ነው። ታስሮ ታስሮ ነው የሚሰጥ ጨዋታ ላይ ገባ። ናፍቆት፣ የማሊያ ናፍቆት። ማሊያ ላይ እንዲቀመጡ እኛ እንፈቅድም ነበር። ማሊያ እንደዚህ ነው። አሁን ማሊያ ላይ አይቀመጥም ሰው። ክብር አለው የምትለብሰው ማሊያ፣ የምትሞትለት የምትሞትለት ነው። ገባ። ለባንዲራ ሰው እንደሚሞት ለማሊያም ደግሞ ልጁ ይሄ ተጫዋች ምን ሞት መቻል አለበት። ገንዘብ አይደለም። አሁን ይሄ ስናይ እኛ በቃ ግራ ይገባኛል። እኔ አሁን ትንሽ እንዳሁ ማይውል ንጋራላለ በዚህ በህክምና ሞያ ውስጥ ገብቼ ይሄ አርት ስፖርቶች እንደ ቦክስ፣ እንደ ተኳንዶ፣ ካራቴ ምና ምና የምትላቸው እነዚህ አርት ስፖርቶች ማርሻል አርቶች እነሱ በጣም አመሰግናቸዋለሁ። አበላይ በአብል ለሚጫወቱት የሚያደርጉ ፋይት የሚያደርጉ ደስታ ውስጥ ያለውን ነገር ነው እንደዚህ የሚያመጣ ብዬ በቃ ህክምና የምሰራውን ለእነሱም ብዬ ነው። ዳሽን ስንት አመት ጋር ያዝከው? ሀያ አመት ያለማቋረጥ ሀያ አመት ላይ ነው መጨረሻ ላይ ወረቀት ጽፌ በቃ ለምን አየው ሁኔታውን ሳየው ከመኮንን ጋር በቃ ልንግባባ አልቻለም። መጨረሻ ላይ የወቅቱ ፕሬዝዳንት አዎ መጀመሪያ እስከኛ ያስመረጥነው ያስመረጥ ነው 20 ዓመቱ ላይ አልተግባባ ነው እሱም ዝለ ልወጣለህ እኔ ምንድነው ሀሳቤ አንድ ቦታ ላይ ነው። እዚህ ነው ይሄ ሆቴል ምን እንደሚባሉ እዚህ ያለው እዚህ ሳምራት ይሄ ሳምራት እዛ ስብሰባ ላይ ነው። አንድ ማሊያ መጣ። መጥቶ ለፖሊስ ምናምን ነገር ሰጠ። እሺ በዛ ተቀያየሙ። ለማተር ነው መቅደም ያለበት፣ ወይ ይሄ መንግስታዊ ተቃውሞ ለሆነ ነገር ነው የምሰጠው? መኮንን ምንድን ነው አልኩት፣ መኮንን ምንድን ነው? እኛ እኮ ለምን ኳስ ማሊያ፣ ለምን ይሄ ለኛ መስጠት ማለት እኮ ለኛ ትልቅ ነገር ነው። እነሱ ተቃውሞ ናቸው፣ መንግስት ናቸው፣ ኬትም ማምጣት ይችላል። የአንተ ማሊያም እኮ ቢጫ ነገር ነው፣ ቢጫ ነው። አዎ ሰጠለን። ምክንያት አለ የመረጥክበት ማሊያውን። እኛ ዝም ብለን በቃ ገዝተን እርካሽ እንልበስ እንጂ። አዎ እኛ ማሊያ መለያ እኮ ነው እኮ እኛ የማሊያ ይሄን የለም መጨረሻ ላይ ሩክጂ ሰጠኝ። ሩክጂ እያወቃለው በእንትና በምክንያት አሁን ማሽን ሰጥቶኛል። ስሙ ጠፋብኝ እባክህ፣ አፌ ላይ ነው ያለው። እሱ አመጣና ማሽን ሰጠን፣ እንትን ማሊያ ሰጠኝ። አሁን ማሽን እንትን ማሊያ ሰጠን። ማሊያ እሱን እየለበስን እያለ ምን እያለ ጥሩ ሆነ እና ገባ ካየ ስለዚህ ስፖርት በመጀመሪያ ፍላጎት ይጠይቃል የድሬዳዋ እግር ኳስ ፌዴሬሽን እውቅና ሰጥ አይደል እኔ አዎ መቼ ነው ስለዚህ በእንትና ጊዜ ይሄ ሶማሊያ ሆና አስተዳድሮ ኢብሮ ኢብሮ ጊዜ አዎ ከአምስት ሺ ብር ጋር ኦኬ ነው እውቅና ሰጥተውኛል አሃ የስፖርት ምክር ቤት የስፖርት ምክር ቤቱ አ ራሱ ቴል ተደርጎ አ ከዲር ባለ ጊዜ ከዲር ወጣቶችና ስፖርት ኮሚሽን ኮሚሽነር አ ኮሚሽነር አ ዛን ጊዜ ላይ አምስት ሺ ብርና የእውቅና አ ድሬዶ ላይ ከመጡ ብዙ ኮሚሽነሮች አቶ ከድር ለየት የሚያደርጋቸው ይሄ ነው። የሰሩ ሰው የጀመሩት ይሄ ነው። አሁን እሱ መጀመሪያ ጊዜ በጣም ላመሰግነው የምችለው የምወደው ያው ወንድሜ በለው በጣም ጥሩ ሰው አለ አይደለም። በመጀመሪያ የደከሙትን ሰዎች ሰብስቦ ማን ው ማመር ሼግን ሸለመ። እኔም አስተዳደሩን የድሬዳዋ አቶ ሸቴ፣ አቶ ምስፍንን ቤተሰቦች አውጃ አስጠርቀ ሞክሪ ያ አሸበርም ደምሴ ዳምጤን ከእነሱ ጋር አብሮ እኔንም ሰጠኝ። በማስታወሱ ራሱ በመስራት እሱ ትልቅ ሰው ነው አልኩኝ። እንግዲህ እኔ ድካም ቀላል አይደለም፣ ያውቀዋል ለምን መሰለህ? ውስጡ ስለነበረ ነው። አሁንም ደግሞም እንደዛው ነው። ግን ጌቾ ዶክተር እኔን አይቶ በጣም

እና ያውን ነገር አሳልፈናል። አሁን ህክምና ላይ አይሃለሁ በዲቪዚዮኑም በሀገር እንዴት ነው ግን ጥሩ ነው። በህክምና ሙያ ላይ ያው ስልጠናውን ብዙ ወሰድኩኝ። ጥሩ ሁኔታ ላይ እየሰራሁ ነው ያለሁት። እግዚአብሔር ይመስገን። ወገኔ የሚሉት አንድ ማሽን አመጣና ሸለመኝ። እሺ ወገኔ አሜሪካ ያለው መጣና አሁን ወደ አራት ወይ ሆኗል። የሰላሳ ሶስት ሺህ ብር ማሽን አመጣና ዘመናዊ ማሽን ሸለመኝ። ምንድን ነው የምትሰራበት? ትራፒ ዞትራፒ ማረጊያ። ኦኬ ዞትራፒ ማረጊያ ማሽን አመጣና ሳይኝ የዛሬ ሶስት አመት አካባቢ ነግሮኛል። ገንዘብ ለሰው እያደለ ነበረች ሺ ብር ሺ ብሩ ሲሰጠው ኮሚሽን ጋር ነው አልፈለገም አ ሺ ብሩ እኔ ካመጣልኝ ማሽን አምጣልኝ አሳሁን ከምሰጠኝ እንዴት አሳሁ ው ምን ያደርግልኛል አልኩት። ገሺ ብር እሱ በሶስት አመቱ ነው ይዞልኝ መጣ። የሰላሳ ሶስት ሺ ብር በኢትዮጵያ ሲመነዘር ኢዞትራፒ ማሽን ማድረጊያ ይዞልኝ መጣ። አመስገኘው በጣም ነው የማመሰግነው ወገኔ። መቼስ በጣም ትልቅ ሰው ነው። ያው እንደሱ አይተው ሌሎቹም ደግሞ እኔ በአሁኑ ሰዓት ላይ ያው እንግዲህ ማስገባለው ሕክምና ጥሩ ሰራለው ከዶክተሮች ጋር ብሬ አሁን ክልል ስወጣ ይሄ አርት ስፖርቶች ዶክተሬ ናቸው። አሁን ባለፈው ወላይታ ስንሄድ እንኳን ሁለት ዶክተር ነው ከአባይና ከአንድ አዲስ ዶክተር ጋር አባይ፣ እንግዲህ ዶክተር አሸብር ዶክተር አያለው ስልጠና የሰጡኝ ናቸው። ሶስት ልጆች አሉ። ሶስቱም እግር ኳስ ተጫዋች ነበሩ። አንዱ አሁን እንግሊዝ ነው የሚገኘው ለንደን ከተማ ላይ፣ አንደኛው ደግሞ ካናዳ ነው፣ አንደኛው ደግሞ ደውል ጫወታል። ስለዚህ ሶስቱም ደግሞ ሲጫወቱ አግሬሲቭ ናቸው። አሁን ያለው ልጅ አሁን በታይ የሚጫወት ማን ናቸው? ሱራፌል ሰለሞን፣ ናትናይል ሰለሞን፣ ኩሩቤል ሰለሞን ይባላሉ። ጀግኖች ናቸው። ጀግኖች ደግሞ ስል ልጁን አደነቀ እንዳትለኝ። እኔ በመጀመሪያ ጊዜ ስራው ነው ማለት ከተከባቸው፣ ምን ጠንካራ ሰው ከሆነ አደንቀዋል። ጠንካራ ካልሆኑ ደግሞ አላደንቆውም። አሁን ገባ? ጠንካሮች ናቸው። ህይወትም ላይፍ ላይም ጠንካራ እንዲሆን ነው ፈልገው። ካልባሌ ነገር ነፃ ናቸው። ሰው ላይ አይደርሱም። ስራ ስራ ነው። ህይወት ህይወት ነው። በቃ ገባ? ዘመድ የላቸው ታኛለ እንግዲህ ታግሎ የኖሩ ሰዎች ናቸው። ለዚህ ደርሰዋል። እግዚአብሔርም ከእነሱ ጋር ይሁን ነው። ጥሩ ጥንካሬ እና ይሄ ነው። ሌሎችም ደግሞ እነሱን አይተው ትውልድ ጠንካራ እንዲሆን ነው ፈልገው ገባ? እኔ ፍቃዱ አሁን እዚህ ደረጃ በመድረሱ ደስ ነው የሚለኝ። ፍቃዱን አውቀዋለሁ። ያኔ ባቡር ሜዳ ላይ በቢ ግድማ ጥንቄ ሲጫወት ምን ሲል እኔ የዛን ጊዜ ፌመስ ተጫዋች ነበርኩኝ። ቆሜ ነበር ማየ አሁን እንደዚህ ደግሞ ስቱ እንደሁም መደሰት አለበት። ቅናት ነገር የትኛውም ልጅ በእውነት ወደ ታች አይሁን፣ ይደግ። እንዴት ማደግ አለበት። ሰው አይደለም እንደ ሰው እንኳን አንተ እኛው በሰለጠነው አለም እንኳን ለሰው ቀርቶ ሳይሆን ለእንስሳ ያዝናሉ። አይደለም? እውነት ነው። እኛ እንዴት ለሰው ልጅ እንዴት ጥሩ ነገር ማሰብ መቻል የለብን? ለሰው ልጅ እኛ ጥሩ ካላሰብን እኮ አኒማል ማለት ነው እኮ። ሰው እንዲህ ነው፣ ክብር እኮ ያለው ነገር ነው። አንዳንድ ሀገር እኮ አንረግጥም በጫማ ትንንሽዬ ነፍሳትን ብለው ነው። አዎ አሁን ገባ እንደዛ። ክብር ለሰው ልጅ እኛ ክብር መስጠት መቻል አለብን፣ መፋቀር መቻል አለብን። የድሮን እኮ ማምጣት ምንችለው እኛንን እኮ ራሳችን ነው እኮ አጠገባችን ያለው እኛ እጃችን ነው እኮ። የድሮን ማምጣት እንችላለን፣ መፋቀር። ድሮ እኮ እኛ አናቅም፣ እስላም አናቅ፣ ኦሮሞ አናቅ፣ ሶማሊያ አናቅ፣ ምን አንድ በቃ ይሆን። ድሬዳዋ ላይ እንደዚያ ነው በቃ። ፍቅር ነው በቃ። ተዋደን ተሳሰቀን ተጫዋውተን በልተን ጠጥተን ዘና ምንልበት እኮ ጊዜ ነው። አሁንም ያን እግዚአብሔር ያመጣዋል። እጁም ያለው እኛ ላይ ነው ነው አይደለም? እኛው ነን። እኛ እግዚአብሔርን ጸሎት ብቻ ማድረግ ነው። በእውነት ነው። ግን ቀጬ በህይወት በስፖርቱ ዓለም ብቻ እድሜ እንዳለ ማለት ነው። ስታሁን ድረስ ሌላ ምታውቀው ነገር የለም። በቃ ሌላ ነገር የለም። ስራ ነበረ ወደ ስራ ነው። አሁን ደግሞ በህክምናው ሆኖ ነው። ህክምናው ደግሞ ከስፖርት ጋር የተገናኘ ነው። ሜዲሲ ካናቶሚ ያው ከስፖርቱ ጋር የተገናኘ ግን በነዚህ ዓመታቶች በስፖርት ላይ ማትረሳው ጊዜ አለ አሁን ገጠመኝም ሊሆን ይችላል። የማትረሳው ነገር ብዙ ነገሮች ያጋጥመሀል። በስፖርት ያው እንግዲህ ከስልጠና ወደ ህክምና ገብቻለሁ አይደል። በህክምና ውስጥ ብዙ አይነት ችግሮች ያጋጥመሀል። እሺ። እነሱ ያው የምሰራ እኔ እንግዲህ ብዙ ጊዜ የሚመደቡኝ ይሄ አርት ስፖርት ላይ ነው ቦክስ፣ ትኳንዶ ምናምን ላይ እዛ ላይ ከበድ ይላል። እዛ ላይ ከበድ ሲል ከዶክተሮች ጋር ነው የምሰራው። በጣም ጠንካራ ስራ ነው የምሰራው አ በጣም የጠነካ ግን ቀጬ ካገኘው አይቀር እንደ አሸን ተጫዋች የምታፈራ የነበረች ድሬዳዋ ከውጭ ተጫዋቾች የምታመጣ የነበረ ድሬዳዋ አሁን እግር ኳሱ እንዴት ትታዘበዋል? አዎ እግር ኳሱ እኔ የምታዘበው እንዴት መሰለ፣ እኛ አሁን በመጀመሪያ ባይዘወይ ተጫዋችም ሆነ አሰልጣኝም ሆነ ከሌላ ይምጣ ይምጣ የፈለገ ይሁን ስፖርቱ ግዴታ ማደግ መቻል አለበት። ያ ደግሞ ማደግ የሚችለው መልካምና ቅንነት ሲኖር ነው እኛ ጋር በመጀመሪያ ስፖርት ሲባል ቅንነት ይፈልጋል። እውነት ትፈልጋለች። ፍቃዱ እኔ እውነት ልንገር አሁን ገንዘብ እኮ ጥሩ ነው። በአሁኑ ሰዓት ላይ ያለው ሶሳይቲ ገንዘቡ የሚያከፋፈሉ ጥሩ ነው። አሁን ምንድነው የጠፋው? ቅንነት ነው። እውነት ጠፋ። አሁን ገባህ? ይሄ ነው አሁን ትልቁ ስራ መሰራት። ገንዘብ ብቻ እኮ ማፍሰስ እኮ አይደለም እኮ። እውነት ላይ የተመሰረ ስራ ከሰራ ካንተ በነፃ መስራት ትችላለህ። እውነት እውነት መሰራት አለበት። ስፖርት እውነት ይፈልጋል። ገባህ? ተጫዋቹ እንደውም ማሳመን መቻል አለበት ተጫዋቹ። አሁን ድሬዳዋ ውስጥ ጠፍቶ አልጠፋም፣ አለ ተጫዋች። ስራ አልሰሩም፣ አልሰሩም ስራ። እውነት ልንገርህ፣ አንተ ጋራ ና አሸዋ አሁን ውሰድ። እንግሊዝ ፕሪሚየር ሊግ፣ ይሄ እንግሊዞች አሁን፣ እነ ብራዚል፣ እነ ጀርመን ምናምን የሚሰሩትን እቤታቸው ውስጥ ምን አለ? አርቲፊሻል ተራራ አለ፣ አርቲፊሻል አሸዋ አለ። እኛ አጠገባችን ላይ የተፈጥሮ እግዚአብሔር የሰጠን አሸዋ ተራራ እያለ አንጠቀምበትም። አሸዋ መሆን እያለ እኛ ጋር በእኛ ጊዜ ደግሞ ተጠምቋል፣ በደንብ ጊዜ በእኛ ጊዜ ተጠቅመውበታል ጨርሰዋል። ከእኛ ጊዜ በኋላ አለቀ ነገሩ፣ እየሰከመ መጣ። ይሄ መሆን የለበትም። ስራ መሰራት መቻል አለበት። አንድ ጎበዝ ተማሪ ለመሆን የሚችለው ምንድን ነው? ማጥናት አለበት፣ መድከም አለበት። እኛ ጋር ትንሽ ደግሞ አሁን ትንሽ ብዙ ማግኘት ይፈልጋል። ይሄ ደግሞ አይሆንማ ከመጀመሪያ የሚቀርመው ሀገራችን ላይ ሰላም ያድርግልን። እውነት ነው። ሀገራችንን ሰላም ያድርግልን፣ ያፋቅርን፣ የድሮ አንድነትን፣ ሰላምን ያምጣልን። ቀጫው ለመመረቅም እኮ አዎ፣ ለምን መሰለህ እንደዚህ ቁጭ ብለህ የምንጫወተው አገር ሰላም ስለሆነ ነው። እውነት ነው፣ አይምሰልህ። ሻይ ቡና ሰው ሲጠጣ ሰላም ስላለ ነው። ድሬዷ ሰላም። እኛ ምንፈልገው ምንድን ነው ድሬራ ብቻ ገ ኢትዮጵያ ብቻ ዓለም ሁሉ ሰላም ይሁኑ። ዓለም ሁሉ ሰላም። እውነት አመሰግናለው። አንተን የመሰለ በእውነት ያው ተመልካቾች ፊት አንተን የመሰለ ትልቅ ሰው እውነት ቃለ ምጥይቅ ማድረግ በመቻሌ ኩራት ይሰማኛል። ለመሰለ ዋና ሸዋ ሜዳ ሰዎችን እዚህ የማመጣበት ምክንያት ምንድን ነው? የሰሩትን ነገር ትንሽ ለማስተዋወቅና ሌሎች ታዳጊዎች ተሞክሮ እንዲወስዱ እናንተን አይተው እናአካካ ተተኩ ብዙዎች አሁን እኮ የአሁኑ ልጆች የሚያዩት ነገር ስለሌለ እኮ ነው የተቋረጠው። እና ሁልጊዜ የምናየው ነገር ሲኖር ያንን ለመያዝ ስንጥር ሌላ ትውልድ ማፍራት እንችላለን። እና ላደረከው ነገር በእውነት ክብረት ይስጥልኝ። በጣም ነው የማመሰግነው። ልጆችህ የአንተ ማረፊያ የሆኑ መጦሪያ የሆኑ ቅድም ያወራነው ነገር አለ፣ ያግዙሃል። ይሄ በጣም ደስ ይላል። እኔ ብዙ ጊዜ ድሬዳዋ ላይ ብዙ ሰዎች ኢንተርቪው አርግቻለሁ እና እነዛ ትልልቅ አድባር የሆኑ ሰዎች እጅ ሲያዩ የሰው እጅ ሲዘነዝሩ፣ ያሳዝነኛል። እና ለአንተ ግን ሙነት ልጆች የመጦሪያ በጣም በጣም አመሰግናለሁዜስጥይ በጣም ነው የሚያመሰግንነው። እግዚአብሔር ሀገራችንን በመጀመሪያ ጊዜ ሰላም ያለ የተከበራችሁና የተወደዳችሁ ተመልካቾቻችን፣ እንግዲህ እንደተመለከታችሁት ነው ከታላቁ የድሬዳዋ ስፖርት አገልጋይ ሰለሞን ኃይሌ ቀጬ ጋር ያደረግነው ቆይታ። የተመለከታችሁትን ይመስላል ወክምና ሙያ ብለ በሕክምናም እንግዲህ እያገለገለ ነው የሚገኙ። አትጎዱ፣ ከተጎዳችሁ ግን ሰለሞን አለ። የዛሬው ዚ በቃ ሰላም፣ አመሰግናለሁ። ነገር የተከበራችሁና የተወደዳችሁ ተመልካቾቻችን፣ ይህ የድሬ ድዋ ቴሌቪዥን ነው። አሸዋ ሜዳ ነው የተነቃቸው፣ ዘውገቦች ራ በዳኝነት ሕይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። እድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን እንዴ? ጎል ገባብን? የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ግድ። ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። እንደ ድሬድዋ ቴሌቪዥን